መንገዱን አብርተውልን ሄደዋል። ኸይርን የሚፈልግ መዳንን የሚፈልግ ጀነትን የሚፈልግ የእሳቸውን መመሪያ ሊከተል ማስጠንቀቂያቸውን ተቀብሎ ሊጠነቀቅ ይገባዋል። ነቢዩ አለይህ ሰላቱ ወሰላም ካስጠነቀቁን ከበባድ አደጋዎች፣ ፈተናዎች አንዱ የመሲሐ ደጃል ፈተና ነው። ነቢዩ አለይህ ሰላቱ ወሰላም አላህ አደምን ከፈጠረ ጊዜ ጀምሮ እስከ ዛሬ እንደ መሲህ ደጃል ያለ አደጋ ከባድ ነገር ተፈጥሮ አያውቅም የለም ብለዋል። አደም የሰው ልጆች ከተፈጠሩበት ጊዜ አንስቶ እስከ ቅያማ ድረስ ምድር ላይ ሊከሰቱ ከሚችሉ አደጋዎች፣ ፈተናዎች፣ አስፈሪ ነገሮች ሁሉ ከባዱ የመሲህ ሐደጃል ፈተና እንደሆነ ነግረዋል። ለዚህም ነው ማ ቡዒተ ነቢዩን ቀጡ ኢላ አንተራ ኡመተሁ

እኔ ኡመት ዘንድ ነው የሚመጣው። ስለ መሲሐ ደጃል ማንም ያልተናገረውን እነግራችኋለሁ በማለት የተኛውም ነቢ ለህዝቦቹ ስለ መሲሐ ደጃል ያልተናገረውን እኔ ለእናንተ እነግራችኋለሁ በማለት የመሲሐ ደጃልን መገለጫዎችን ዘርዝረዋል። ዓለይሂ ሰላቱ ወሰላም፣ ያውም የሚመጣው የመጨረሻው ነቢ ቅያማ ሲቆም አካባቢ፣ የመጨረሻው ነቢ ኡመት ዘንድ ከመሆኑ ጋር ሁሉም ነቢ መሲሐ ደጃልን ያስተነቀቁት ከአደጋው ክብደት የመጣ ነው። ከዕለታት አንድ ቀን ነቢዩ አለይሂ ሰላቱ ወሰላም ስለ መሲህ ደጃል ተናገሩ፣ አከበዱት ነገሩንም። ኹጥባ እያደረጉ እንደው ስለ መሲህ ደጃል ከማስፈራራታቸው አክብደው ከመናገራቸው የመጣም ሶሐቦች ምን አሉ? መሲህ ደጃል ከመዲና በቅርብ ርቀት የሰፈረ ሁሉ እስኪ መስለን ድረስ ስለ መሲህ ደጃል ነገሩን አስፈራሩን ብለዋል። ይሄም የሆነው ከአደገኝነቱ የመጣ ከክብደቱ የመጣ ነው። በመሲሐ ደጃል ዙሪያ ሙተዋትር የሆኑ እጅግ በጣም የበዙ ሐዲሶች ተነግረዋል። የሚመጣው የዱንያ መጨረሻ አካባቢ ላይ አኺረ ዘመን ላይ ቂያማ ሊቆም ሲል አካባቢ መጀመሪያ መጥቶ እኔ ነብይ ነኝ ይላል አሉ። ነቢይ ሰለላሁ ዐለይሂ ወሰለም ከእኔ ከኔ በኋላ ነብይ የለም ይሄ ነው ወቋሉ። ትንሽ ቆይቶ ደግሞ እኔ ጌታችሁ ነኝ ይላል አሉ። ከአላህ በስተቀር እውነተኛ አምላክ እንደሌለ እያንዳንዱ ሙስልም ያውቃል። ሰዎችን በእኔ እመኑ ያለ ይገፋፋል፣ ያነሳሳል። በእሱ ያመነን ሰው ይረዳል፣ በእሱ የካደን ሰው አላምንም በአንተ ውሸታም ነህ ያለውን ሰው ደግሞ ያሰቃያል። ይህ ሁሉ የሚሆነው መሲሐ ደጃል ሰው ከመሆኑ ጋር ነው። መሲሐ ደጃል ጌታችሁ ነኝ ይላችኋል፣ ውሸታም ነው። ጌታችሁ እውር አይደለም። መሲሐ ደጃል ቀኝ አይኑ እውር ነው። አይኑ ወጣ ያለ ወይን ይመስላል አብጦ ጎላ ብሎ ጌታቹ ውር አይደለም ብለዋል፣ ነቢዩ አለይሂ ሰላት ወሰላም። መሲህ ደጃል ሰው ነው በትክክለኛ ሐዲስ ነብዩ እንደነገሩን፣ ወጣት ነው፣ ሰውነቱ ቀይ ነው፣ አጠር ወፈር ያለ ነው፣ በዛ ያለ ጸጉር አለው በማለት መገለጫዎቹን አንድ ባንድ ነግረውናል። አለይሂ ሰላቱ ወሰላም አላህ ተባረከ ወተዓላ ረህመት አድርጎ የላካቸው ነቢይ እሳቸው የነገሩንን ያንዳንዱን ስለ ቅያማ ስለ አኼራም የሆነውን አምነን በመቀበል ዝግጅት ልናደርግ በእውቀት ልንታጠቅ ይገባ ነው። ስለ መሲሐ ደጃል መገለጫዎች ጸጉሩ፣ አይኑ፣ ተክለቁመናው፣ የቆዳ ከለሩ ሳይቀር የተነገረን መሲሐ ደጃል የተኛውም ሰዓት ብቅ ብሎ ሰዎችን ማጥበም ቢጀምር ቀድሞ በተነገረን እውቀት መሰረት አውቀን እንድንርቀው እንድንጠነቀቀው ነው። የመሲሐ ደጃልን አደጋ ከፍተኛ ከሚያደርጉ ነገሮች አንዱ ሙሉ ምድርን ያዳርሳል ብለዋል ነቢዩ አለይሂ ሰላቱ ወሰለም። ከመካና መዲና በስተቀር መሲሕ ደጃል የማይደርስበት ስፍራ የለም። መሲሕ ደጃል መካና መዲና እንዳይገባ መላይኮች ሰይፍ መዘው ይዘው ይከላከላሉ ይጠብቃሉ ብለሃል። ፍጥነቱ ከኋላው ንፋስ እንደሚያሳደው ዝናብ ነው ብለዋል ነብይ ሰለላሁ ዐለይሂ ወሰላም። እንደ ንፋስ ፈጣን ነው። ሙሉ ምድርን ያዳርሳል። ከመካና መዲና ውጪ መሲሕ ደጃል የማይደርስበት ስፍራ የለም። እንደ ነፋስ የፈጠነ ነው የሚጓዘው ተብሎ ከዚህ ከፍተኛ አደጋ ሊያድን የምችለው ኢማን ነው፣ አላህን ማወቅ ነው፣ አላህን ተባረክ ወተዓላ ጠብቀኝ ማለት ነው። የመሲሕ ደጃል ፈተና ምድር ከተፈጠረች የሰው ልጆች ምድር ላይ ከተገኙበት ጊዜ አንስቶ እስከ ቅያማ ቀን ድረስ ሊኖሩ ከሚችሉ ፈተናዎች ሁሉ ከባዱ ነው የተባለው። የመሲሑ ደጃል ብሽታዎች፣ ሹብሃዎች ይዟቸው የሚመጣ አምታች፣ አደናባሪ ነገሮች ብዙ ስለሆኑ ከባድ ስለሆኑ መሲሕ ደጃል ሰው ነው፣ ግን በሰው አቅም ማይሰሩ ነገሮችን ሰርቶ ያሳያለ ፈተና የሞተን ሰው እቀሰቅሳለሁ ይላል። ከሰዎች መሀል አንዱን ሄዶ እኔ የሞቱ አባት እናትህን ከቀሰቀስኩልህ በእኔ ታምናለህን ይለዋል አሉ ነቢይ ሰለላሁ ዐለይሂ ወሰለም። ከዛም ሁለት ሸይጣን ተነስቶ ከፊት ለፊቱ ይቆምና መሲሐ ደጃል ያናገረው ያለውን አካል አባትናት መስሎ እፊቱ ቆሞ ይህ ጌታህ ነው እመንበት ይሉታል። ወላጆቹ ይመስሉታል፣ እሱ ግን ሸይጣን ነው ወላጆቹን መስሎ እፊቱ የሚቆመው ብለዋል ነቢዩ ዓለይሂ ሰላቱ ወሰለም። ይሄ በሰው አቅም አይቻል፣ የሰዎችን ልብ የሚያንቀጠቅጥ ነው፣ የሚያስፈራ ነው፣ ግራ የሚያጋባ ነው። በሱ ላመኑ ሰዎች ያጠገባቸው በአካባቢያቸው አልፎ ዝናብ ያዘንብላቸዋል ተብሏል። ይሄ በሰው አቅም አይቻል ነው፣ ፈተናውን ከፍ ለማድረግ ነው። በሱ ከማያምኑ ሰዎች በኩል ካለፈ በዛ አካባቢ ያሉ ሰዎች በድርቅ እንደሚጠቁም ተነግሯል። በሱ ላመኑ ሰዎች ምድር ካዝናዎቿን፣ ድልቦቿን እንደምታወጣላቸው ሁሉ ተነግሯል። ይሄ ሁሉ ፈተናውን ለማክበድ ነው። ትክክለኛ ስር የሰደደ የጠነከረ ኢማን ያለው ሰው ካልሆነ በስተቀር እንዲህ አይነቱን ፈተና ተቋቁሞ አንተ ውሸታም ነህ የሚል አቋም ላይ አይጸናም። ለዚምኖ አንዳንድ ሐዲሶች ላይ ስለ መሲሐ ደጃል ነቢዩ ሲናገሩ ያ ዒባድ አላሂ ፈስቡቱ ያሉት በዒራቅና በሻም መካከል ነው። መሲሐ ደጃል የሚወጣው የሚመጣው ወደ ግራ ወደ ቀኝ እያለ ዓለምን ያተረማምሳል። የአላህ ባሮች ሆይ ጽኑ አሉ። ከመሲሐ ደጃል ፈተና የሚያድነው ጽናት ነው። ምን ላይ ነው? ምን ጸናው? እውቀት ኖሮን ነው መጽናትም እንችለው። ካልሆነ የምናየው ነገር ግራ ያጋባ የሞተን ሰው የቀሰቀሰ አስመስሎ ሸይጣን ከጎኑ ቆሙ የሞቱ ወላጆቹን ምስል ለብሶ ይህ ጌታህ ነው ሲለው ጠንካራ ኢማን ጽኑ አቋም ያለው ሰው ካልሆነ በስተቀር ይፈተናል። ፈተናውን ከሚያከብዱ ነገሮች አንዱ ከእሱ ጋር ጀነትና ጀሃነም የሚመስሉ ወንዞችን ይዞ ይንቀሳቀሳል ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ኢማም ሙስልም ከሑዘይፋ ባስተላለፉት ሐዲስ ስለ መሲሐ ደጃል ነቢዩ ዐለይሂ ሰላቱ ወሰላም ሲናገሩ መሲህ ደጃል አደጃል ከእሱ ጋር ጀነትና ጀሃነም አላል የሚፈሱ ወንዞች አሉ ከሱ ጋር አሉ። አንደኛው ነጭ መልክ ያለው የሚፈስ ውሃ ነው ባይነ ሲታይ፣ ሌላኛው ደግሞ ነበልባል የሚመስል የሚፈስ የእሳት ውሃ ነው አሉ። ይሄን ያገኛችሁ እንደሆነ አንዳችሁ ይህ የገጠመው እንደሆነ አንገቱን ዝቅ አድርጎ እሳት የሚመስለው ውስጥ ይግባ፣ ከሱ ይጠጣ፣ ቀዝቃዛ አርኪ ውሃ ሆኖ ያገኘዋል ብለሃል።

ይህ የገጠማችሁ እንደሆነ እሳት የሚመስለው ውስጥ ግቡ። አንገታችሁን አዘግዘካችሁ አይናችሁን ጨፍናችሁ ውስጥ ግቡ። የሱረቱል ካፍን መጀመሪያ ያቅሩበት። አላህ ተባረከ ወተዓላ ሰላማዊ ቀዝቀዝ ያለ ነፋሻ አየር ያለበት ያደርግለታል ውስጡን። ለኢብራሂም አላህ እሳትን በርድ ሰላም እንዳደረገለት ብለዋል ዐለይሂ ሰላቱ ወሰላም። ይሄም ጽናትን እርግጠኝነትን የሚጠይቅ ነው። ጠንካራ እምነት የሌለው ቀድሞ ይሄን ያወቀ የተዘጋጀ ሰው ካልሆነ በስተቀር አይኑ እያየ እሳት ውስጥ መግባት ይከብደሃል። እውቀት ያለው ቀድሞ በእውቀት የታጠቀ የዕልም ስንቅን የሰነቀ ይጸናል። የነቢዩ አለይሂ ሰላቱ ወሰላም መመሪያ አስታውሶ እሳትን የተባለ ውስጥ ገብቶ ሰላም ማግኘት ይችላል። ቀድሞ የዲን ግንዛቤ የሌለው ጽናት የሌለው ግን ላይ ላዩን የሚያየው ወንዝ የሚመስል ጀነት የሚመስል ውስጥ ገብቶ ይቃጠላል። ነዑዙ ቢላሂ ሚን ዛሊክ። መሲሑ ደጃል መጨረሻ ላይ ቅያማ ሲቀርብ አካባቢ የሚመጣ ቢሆንም ለአርባ ቀናት ምድር ላይ ይቆያል ብለዋል ነቢዩ ዓለይሂ ሶላቱ ወሰላም። ፈተናውን ከሚያከብዱት ነገሮች አንዱ ይሄን አንዳንዴ ፈተናው ምንም ከባድ ቢሆን ለሰዓታት፣ ለጥቂት ቀናት ሆኖ ሰዎች ቶሎ ይገላገሉታል። መሲሑ ደጃል ግን ምድርን እያተራመሰ በዚህ መልኩ ህፃን አዋቂውን፣ ወንድ ሴቱን እየፈተነ ለአርባ ቀናት ምድር ላይ ይቆያል። አርባ ቀን ሲባልም ሁሉም ቀናቶች የተለመዱ አይነት የዱንያ ቀናቶች እንዳይደሉ የሚያሳዩ ሐዲሶች አሉ። የውሙን ከሰነቲን አሉ ነቢይ ሰለላሁ ዐለይሂ ወሰለም። መሲሕ ደጃል ምድር ላይ ሰዎችን የፈተነ እያተራመሰ ከሚቆይባቸው አርባ ቀናት ውስጥ የመጀመሪያው ቀን ርዝመቱ እንደ አንድ ዓመት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ በዚህ ቀን ሶላታችን እንዴት እናድርግ ብለው ሁሉ ሰሐቦች ጠይቀዋቸዋል። እንደ አንድ ዓመት ነው ሲባል ከባድ ነው ለማለት ብቻ አይደለም፣ ቀኑ በተጨባጭ ይረዝማል ማለት ነው። መሲሑ ደጃል ምድር ላይ የሚቆይባቸው የፈተና ቀናት ውስጥ አርባ ቀናቶች የመጀመሪያው ቀን እንደ አንድ ዓመት ከሆነ ሶላት እንዴት እናድርግ ሲሏቸው፣ ሌላ ጊዜ ሶላትን በምትሰግዱበት ቆይታ ያክል የቆያችሁ ደጋግማችሁ ስገዱ በዛ ቀን ውስጥ አሉ። የአንድ ቀን ሶላት አይበቃም ማለታቸው ነው። ቀኑ በጣም ረጅም ከመሆኑ አንፃር ሁለተኛው ቀን እንደ ወር ይሆናል አሉ ከአርባዎች ቀኖች የመጀመሪያው እንደ ዓመት ይረዝማል። ሁለተኛው እንደ አንድ ወር ይቆያል፣ ይረዝማል። ሶስተኛው ቀን እንደ ሳምንት ይሆናል አሉ። ከዛ በኋላ ከአራተኛው ቀን ጀምሮ ከሳኢሪ አያም ይቆማል፣ እንደ ተለመደው የዱንያ ቀናቶች ቀለል ያለ ቀን ይሆናል። የመጀመሪያ ሶስቱ ቀናት ግን ከባድ ናቸው። የፊትና ቀን፣ የችግር ቀን። ሲጀምርም ከበድ ይላል፣ ዘለግ ይላል። ግን ሰዎች ከጭንቀቱ ለመውጣት ካላቸው ጉጉት ተመፍራታቸው የመጣ ነው የሚረዝመው። የመሲሐ ደጃል የፈተና አርባ ቀናት ግን በተጨባጭ ይረዝማሉ። ቀናቶቹ የተለመደ የአንድ ቀን ሶላት ሁሉ አይበቃም። ሶላት በተደጋጋሚ በቅርብ ርቀት ብሁር ሰግደን እስከ አሱር ምን ያክል ሰዓት ነበር የምንቆየው? ምን ያክል ሥራ ከሠራሁ በኋላ ነበር ቀጣይ ሶላት የሚገባው ይባላል። ሰዎች በተለምዶ ያውቃሉ የሶላትን ወቅት የእጅ ሰዓት እንኳ መቅጠሪያ ባይኖራቸው። መሲሐ ደጃል ዱንያ ላይ የሚቆይባቸው አርባ ቀናቶች ውስጥ ከአንድ እስከ ሦስት ያሉት ቀኖቹ ራሱ ይረዝማሉ። አንድ ሶላት አይበቃም እንደ አንድ ቀን

ሊገድሉ ሲፈልጉ አላህ በረሕመቱ ወደ ሰማይ አንስቶት፣ አሁንም ድረስ ዒሳ ያለው ሰማይ ላይ ነው። ቅያማ መቆሚያ ሲቃርብ ዒሳ ወደ ምድር ይወርዳል። መሲህ ደጃል ምድርን በዚህ መልኩ እያተረማመሰ የሰው ልጆችን እየፈተነ ባለበት ወቅት ላይ ዒሳ ዓለይሂ ሰላም ሱሪያ ደማስቆ በስተምስራቅ አካባቢ ከሚገኝ ነጭ የመስጂድ ሚናራ በኩል ወደ ምድር ይወርዳል። ከዛ በኋላ ዒሳ ከሚሰሩት ስራ አንዱ

ሟምቶ ያልቅ ነበር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነገር ግን መጨረሻ ላይ ዒሳ ደርሰው በጦር ይወጉታል፣ ይሞታል። ከዛ በኋላ ዒሳ መሲህ ደጃልን የገደሉበትን ጦር አሳይተው ይኸው ገድየዋለሁ ብለው ደሙን ለሰው ልጆች ያሳዩአቸዋል ተብሏል። መሞቱን እንዲያረጋግጡ ሰላም እንዲሰማቸው ዒሳ መተው እስኪገሉ ድረስ የሰው ልጆችን መፈተን አያቆሙ፣ ምድርን ያተራምሳል። እንዲህ አይነት የቅያማ ምልክቶች መምጣታቸው አይቀርም፣ አላህ ነግሮናል።

ወይም ደግሞ የአላህን ለፍርድ መምጣት እንጂ የቅያም ቀን ወይም ደግሞ አንዳንድ የቅያማ ምልክቶችን መምጣት እንጂ ምን ይጠብቃሉ? ተመክረዋል፣ ተዘክረዋል፣ ተገስጸዋል። ብዙ ሰዎች እምቢ እያሉ ነው። ከዚህ በላይ ምንም የሚመጣ ነገር የለም። ወይም ዱንያ ላይ የሞት መላይካ ነው የሚመጣው። የሰው ልጅ የሞት መላይካ ከመጣ ግርግራ ከያዘው በኋላ ቢያምን ዋጋ የለው። አልያ ደግሞ ጌታ አላህ የቅያም ቀን ለፍርድ ሲመጣ የፍርዱ ሜዳ ላይ አላህን አይተው እንጂ አላምንም ሚሉ ሰዎች ያኔ ማመን ምንም አይጠቅም። አልያ ደግሞ አውያእቲ ባዕ አያቲ ረቢክ የቅያማ ምልክት የሆኑ የተወሰኑ ታምሮች መምጣትን እንጂ ምን ይጠብቃሉ? ይህ ታምር ውስጥ መሲሐደጃል ይካተታል። ቁርአን ላይ በስሙ መሲሐደጃል ተብሎ ባይነገርም የመሲሐደጃልን ፈተና የሚያስጠነቅቁ በሚጠቁሙ የቁርአን አንቀጾች አሉ። ከፊል ምልክቶች የዱንያ መጥፊያዋ መቅረቡን የሚያሳዩ ምልክቶች በሚታዩበት ግን ከዛ በፊት ያላመኑ ሰዎች ቢያምኑ ከዛ በፊት መልካም ሥራ ያልሰሩ ሰዎች አሁንስ ነገሩ እውነት ነው፣ ቅያማ ሊቆም ነው ብለው ለመስራት ቢነሳሱ ያን የሚሰራ ሥራ አይጠቅምም ይላል አላህ ተባረከ ወተዓላ። ዛሬውኑ ማመን፣ ዛሬውኑ መስራት፣ ዛሬውኑ መዘጋጀት ነው።

አላህን ተባረክ ተዓላ መፍራት ከዱንያም ከአኼራም ፈተናዎች የሚጠብቀው የሚያዋጣው እሱ ነው። ሌላው እምነትን በትክክል ማወቅና እዛ ላይ መጽናት ትልቁ የሙእምን ዋስትና ይሄ ነው። ስለ መሲሕ አደጃል እየተናገሩ ነቢ ዐለይሂ ሰላቱ ወሰላም ያ ዒባደላህ ፈትቡቱ ብላ ፈተናውን ነግረውናል። ከፈተናው ከሚያወጡ ከሚያድኑ ነገሮች አንዱ ደግሞ ጽናት እንደሆነ ለመግለጽ የአላህ ባሮች ሆይ ጽኑ። የፈተናዎች መብዛት መክበድ፣ መግዘፍ አቋማቸውን እንዳያስቀይራቸው ብለዋል። የመሲሕ ደጃል ፈተና እጅግ በጣም ከባድ ነው። ሹብሃው ብዥታው፣ ማደናበሪያው እጅግ በጣም የከፋ ነው። ከዚህ ፈተና የሚያወጡን መንገዶችንም ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ስለ መሲሕ ደጃል አክብደው ነግረው ነው ሰሓቦች፣ ከመዲና ቅርብ ርቀት ላይ ከሚገኙ የቴምር ማሳዎች አንዱ ላይ ደበቅ ብሎ የተገኘ ወደ መዲና ሊዘልቅ የተቃረበ ሁሉ እስኪመስለን ድረስ አስፈራሩን ብለዋል ሰሓቦች አስፈራርተው ብቻ የመሲህ ደጃልን መገለጫዎችን ዘርዝረው ብቻ አላበቁም። ካስፈሪው ከከባዱ የመሲሑ ደጃል ፈተና የሚጠብቁ መንገዶችንም ነግረውና ከዚህም አንዱ በአላህ ማመን የአላህን ስምና ባህሪያት ማወቅ ነው። መሲህደጃል ደጃል ጌታችሁ ነኝ ይላል። ጌታችሁ አይደለም። መሲህ ደጃል ቀኝ አይኑ የለም እውር ነው። የእናንተ ጌታ እውር አይደለም። በላህ በአላህ ማመን የአላህን ስምና ባህሪያት ማወቅ ዕልም መማር አሁን የጠቀስናቸው አይነት ሌሎችም በጣም ብዙ ስለ መሲህ ደጃል የተነገሩ የመሲህ ደጃልን ምንነት የሚገልጹ ሐዲቶችን ማወቅ ዲንን መገንዘብ አንዱ ከመሲህ ደጃል ፈተና እናመልጥበት መንገድ ነው። ማያውቅ ሰው ነው ግራ የሚጋባው። ሌላኛው መዳኛ መንገድ ቁርአንን አጥብቆ መያዝ ነው። ቁርአንን መማር ነው። ቁርአንን መሐፈዝ ነው። አቡ ደርዳ በዘገቡት ሐዲት ነቢዩ አለይሂ ሰላቱ ሰላም መን ሐፊዘ አሽረ አያቲን ምን አወል ሱረት አልካህፍ ዑሲመ ሚነ ደጃል ብለዋል። ኢማም ሙስሊም ሌሎችም እንደዘገቡት ከሱረቱል ካፍ የመጀመሪያ አሥር አንቀጾችን የሸመደደ ሰዋል። በሌላ ዘገባ ደግሞ ከሱረቱል ካፍ የመጨረሻ አሥር አንቀጾችን የሸመደደ በቃሉ የያዘ ሰው ከመሲሕ ደጃል ፈተና ይድናል አሉ። ከመሲሕ ደጃል ፈተና አለመዳን፣ የመሲሕ ደጃል ፈተና ላይ መውደቅ መዘዙ ምንድን ነው? ጀሃነም መግባት ነው። አላህ ይጠብቀን። እሳት ውስጥ መግባት ነው። ከመሲሕ ደጃል ፈተና ለመዳን ደግሞ አንዱ ነቢዩ የሰጡን መድኃኒት ቁርአን ነው። ከቁርአንም በየሳምንቱ ጅሙዓ የምንቀራው ሱረቱል ካፍን ከፊት አስር አንቀጾችን ወይም ከኋላ አስር አንቀጾችን በቃሉ የያዘ ሰው ከመሲሕ ደጃል ፈተና ይጠበቃል ቁርአን ይጠብቃል ማለት ቁርአን ያደናል ማለት የቻለ ሰው ሱረቱል ካፍን ሙሉን ቢሐፍብ መልካም ነው ከፊት አስር ከኋላ አስር የሚለውም ጥቋማ ነገርም አለው ሱረቱል ካፍን ሙሉ መሐፍብ ማለት ነው መቶ ምናምን አንቀጾች ናቸው ጥቂት ናቸው በየሳምንቱ ጅሙዓ በጥሞና ልቡን ሰብሰብ አድርጎ ሱረቱል ካፍን የሚቀራ ሰው መሐፈብ ቀላል ነው አይከብድም

በአንድ እጁ ጀነት የሚመስል በሌላ እጁ ጀሀነም የሚመስል ይዞ፣ ይዞራል፣ ይንቀሳቀሳል። ላይላዩ እሳት ጀሀነም የሚመስለው ውስጥ ግቡ የሱረቱል ከህፍን አስር አንቀጾች ቅሩበት፣ ለኢብራሂም አላህ እሳትን ሰላም ቀዝቃዛ እንዳደረገለት እሱ የያዘውንም ውስጡን ሰላማዊ ቀዝቃዛ አየር ያለበት ያደርግላችኋል ብለዋል። ከቁርአን ልንርቅ አይገባም። ልንቀራ፣ ልጆቻችን ልናስቀራ፣ ቁርአን ልናደምጥ፣ በተለይ ልዩ ትሩፋት እንዳላቸው የተነገረላቸው እንደ ሱረቱል ከህፍ ያሉትን እንደምንም ብለን ልናሐፍዝ ይገባ ነው። ያ የመቅራት የማይችል እድሜው የገፋ ሰው እንኳ ቢሆን ሱረቱል ካፍን አዘውትሮ በማድመጥ ህፃናት ልጆቹን ቅሩልኝ በማለት አስሸምድዶኝ በማለት በመታገል የቁርኣንን በረካ ማግኘት ይቻላል። ወከዛሊክ የመሲሕ ደጃልን ፈተና ከምንድንበት ሌላው መንገድ አላህን ተባረከ ተዓላ ከመሲሕ ደጃል ፈተና ጠብቀኝ ያሉ መለመን ነው። ጠባቂው አላህ ነው፣ ተባረከ ተዓላ ጥበቃህ ያስፈልገኛል ጌታዬ ሆይ ጠብቀኝ እያልን ዱዓ ልናደርግ ይገባናል። ነቢዩ ዓለይሂ ሶላቱ ወሰላም ቡኻሪና ሙስሊም የዘገቡት ሐዲስ

ወከዛክ ከመሲሐ ደጃል ፈተና ከሚጠብቁ ነገሮች አንዱ መሸሽ ነው፣ መራቅ ነው፣ አለመነካካት አለመጠጋጋት ነው። ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ከዕምራን ብን ሑሴይን አቡ ዳውድና ሌሎችም እንደዘገቡት ስለ መሲሐት ደጃል የሰማ ሰው መጣ፣ መሲሐት ደጃል እኮ ወጣ፣ ከሰዎች ጋር ተቀላቀለ የሚለውን ወሬ ዜና የሰማ ሰው ፈልየንአ ዐንሁ ከሱ ይራቃሉ። የታለ ልየው እስቲ ብላችሁ እንዳትሄዱ አሉ ዓለይሂ ሰላም። አንዱ መድኃኒት በእኛ ዕድሜ በእኛ ዘመን ከመጣ ከሰዎች ጋር ከተገላገለ መድኃኒቱ መሸሽ ነው፣ አለመሄድ ነው። ለምን ሽሹ ያሉት ለምንድነው? አትሄዱ ያሉ ለምንድነው? ማሉ ነብይ ሰለላሁ ዐለይሂ ወሰለም፣ ወላሂ ኢነ ረጁላ ላያቲሂ ወሁወ ይህሲቡ አንሁ ሙእሚኑን ፈይተቢዑሃ። አትሂዱ ፍትናን አትነካኩ አትጠጋጉ። በአላህ ይሆንብኝ አንድ ሰው እኔ በአላህ ያመንኩነኝ ነኝ እሱ አይፈተነኝም ብሎ እርግጠኛ ሆኖ ሄዶ መሲሕ ደጃለን ሲያየው በአላህ ክዶ በሱ ያምናል አለ ሰላሁ ዐለይሂ ወሰለም ከፊትናው ክብደት የመጣ ሚማ يبعث به من الشبهات ከሚለቅበት ብዥታ የተነሳ ሙእምን ነኝ ብሎ በራሱ ተማምኖ የሄደ ሰው ከፍሮ ይመለሳል ብለዋል። ይህ ለመሲሑ ደጃል ብቻ አይደለም። ሌሎችም ፈተናዎች፣ ግራም ያጋቡ ብዥታ ውስጥ የሚከቱ ነገሮች ሲኖሩ መራቅ፣ መጠንቀቅ፣ ጆሮን ልብን መጠበቅ ያስፈልጋል። ለምን ከተባለ ፊትናዎች፣ አዳዲስ የሚመጡ ነገሮች፣ ብዥታዎች የመሳብ ኃይል አላቸው። ይስባል፣ ያታልላል፣ ይሸነግላል። የሰው ልጅ ልብ ደግሞ ደካማ ነው። ከልብ ደካማነት ጋር ከፊትናዎች ውስጥ ካለው ኃይል ጋር ተደማምሮ የሰው ልጅ ሊወድቅ ይችላል፣ ሊፈተን ይችላል። ወከዛሊክ ከመሲሐ ደጃል መጠበቂያ መንገድ ከሚባሉ ነገሮች አንዱ ስለ መሲሐ ደጃል መናገር ነው። ዑለማዎች ትምህርታቸው ላይ፣ ኹጥባ የሚያደርጉ ሰዎች ሚንበራቸው ላይ፣ የሰው ልጆቹም እርስ በርስ ሲገናኙ የተለያዩ ዱንያዊ ፈተናዎችን ፈርተው እርስ በርስ እንደሚነጋገሩት ሁሉ ከዛ የበለጠ ስለ መሲሐ ደጃል መናገር ለሕፃናት መናገር ነው ማሳወቅ ነው። የአቂዳም ጉዳይ ነው የእምነትም ነጥብ ነው። ለሴቶች ለሕፃናት ያን ያክል የዲን በቂ ግንዛቤ ለሌላቸው ሰዎች መነገር አለበት። በተለይ ፊትና በበዛበት ዘመን ሶሻል ሚዲያ የተጣራውን ያልተጣራውን ወሬ ፊትና ውሸት በብዛት እያሰራጨ ባለበት ዘመን ሱናና ቢድዓ ተውሂድና ሽርክ በተቀላቀለበት ዘመን የሰዎች እምነት መሳሳት መላላት በጀመረበት ዘመን ስለ መሲህ ደጃል አስከፊነት ስለ መገለጫዎቹ፣ ስለ ፊትናው፣ ስለ መጠበቂያ መንገዶቹ መናገር መዘርዘር ያስፈልጋል። ከመሲሐት ደጃል በፊትም ሌሎች መሲህ ደጃሎች አሉ። ጥቃቅን መሲህ ደጃሎች ለዋናው መሲህ ደጃል መንገድ የሚጠርጉ ከዋናው መሲሐት ደጃል የበለጠ ለውመቴ የመፈራው አጥማሚ መሪዎችን ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያለ እውቀት ሰውን የሚመሩ እውቀታቸውን፣ እምነታቸውን፣ ህሊናቸውን ትተው በጥቅማ ጥቅም ተደልለው ሰው የሚያታሉ አዋቂ የሚመስሉ አጥማሚዎች፣ የጥመት መሪዎች ወደ ጥመት ጎዳና፣ ወደ ሽርክ፣ ወደ ቢድዓ፣ ወደ ወንጀል፣ ከአላህ ወደ መራቅ የሚጣሩ ሰዎች። እነዚህም መሲህ ደጃል ናቸው። የዋናው መሲህ ደጃል ረዳቶች ናቸው። ከዋናው መሲህ ደጃል እንደምንሸሸ ሁሉ ከእነዚህ ተጋቀን መሲህ ደጃሎችም መሸሽ፣ መጠንቀቅ ያስፈልጋል።